አምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እና ማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እንደ እግዚአብሔር መልካምና ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔርን በቤት ውስጥ ማምለክ የሚል ይሆናል። እግዚአብሔርን በቤት ውስጥ ማምለክ። መጽሐፈ ኢያሱ ምዕራፍ 24 ከቁጥር 15 እንደዚህ ይላል፣ እኔና ቤቴ ግን እግዚአብሔርን እናመልካለን። እስኪ በሉ እኔና ቤቴ ግን እግዚአብሔርን እናመልካለን። ለኔ ለባሪያው የማሰምርበትን አንደበት እናንተም የተወደዳችሁ ልጆቹ የምትሰሙበትን እዝነ ልቦና እንዲሁም ደግሞ ወንጌል ተምረን ወደ ህይወታችን ተግብረን የተወደደ የአማረ መንፈሳዊ ፍሬ አፍርተን ለመንግሥተ ሰማያት እንድንበቃ መንፈስ ቅዱስ ለሁላችን ይርዳን ያግዘን። ጉባኤያችንን መንፈስ ቅዱስ ይቆጣጠርልን። የሚያውከንን አጋንን ሰይጣን እግዚአብሔር ይገስጽልን። እኔና ቤቴ ግን እግዚአብሔርን እናመልካለን። ይህንን ቃል የተናገረው ታላቁ ሕዝበ እስራኤልን የመራው ኢያሱ ነው። ከነቢዩ ከሙሴ በኋላ ሕዝበ እስራኤልን ለመምራት የተተካው ይሄ ታላቅ የእግዚአብሔር ሰው የሆነው ኢያሱ ነው። ሙሴ እንደሞተ እግዚአብሔር አምላክ ኢያሱን ሕዝበ እስራኤላውያንን ወደ ከነዓን ምድር ወደ ተስፋይቱ ምድር እንዲያስገባ የመረጠው ሰው ነው። ኢያሱ ማለት እግዚአብሔር አምላክ ኢያሱን ሲመርጠው እንዲህ ብሎ ነው የተስፋ ቃል የሰጠው። በሕይወት እድሜ ሁሉ ማንም አይቋቋምህም። ከሙሴ ጋራ እንደሆንኩ እንዲሁ ከአንተ ጋራ እሆናለሁ። አርጥልህም አርተውህም ልክ መጽሐፈ ኢያሱ ምዕራፍ አንድ ቁጥር አምስት ላይ ስታነቡ የምታገኙት ቃል ይሄ ነው። በሕይወት እድሜ ሁሉ ማንም አይቋቋምም። ይህንን የተስፋ ቃል የተቀበለው ኢያሱ ጠላቶቹን እያጠፋ፣ ጠላቶቹን እየደመሰሰ፣ ማንም ሳይቋቋመው፣ ማንም ሳይችለው ሕዝበ እስራኤላውያንን በጥሩ ሁኔታ መርቶ ወደዛች ወደ ተስፋይቱ ምድር አደረሳቸው። በመንገዳቸው ሁሉ በጣም ከባባድ ችግር ነበር ነገር ግን ኢያሱ ጋር እግዚአብሔር ስላለ ያንን ችግር በቀላሉ እያለፉ ኢያሱና እስራኤላውያን ወደዛ ወደ ተስፋዊቱ ምድር ደረሱ ህዝበ እስራኤላውያንን መምራት በጣም ከባድ ነው እንደሚታሰበው ቀላል አይደለም ለምን አንደኛ የተስፋ ህዝቦች ናቸው አይምሮ አላቸው በህገ ልቦና የሚተዳደሩ ናቸው። እግዚአብሔርን ያውቃሉ። በባህሪያቸው ደግሞ በጣም ጠንካራ ናቸው። ጨካኝም ናቸው። እስራኤላውያን የተስፋውን ቃል የሚጠብቁ የአባቶቻቸውን ተስፋ በተስፋ የሚጠብቁ ናቸው። ስለዚህ እነሱን የሚመራ መሪ ከነሱ በጣም የተሻለ መሆን አለበት። ኢያሱ የተሻለ አድርጎ ነው እግዚአብሔር አቆመው። በጥሩ ሁኔታ ነው እስራኤላውያንን የመራው። መሪዎች እንዲህ መሆን አለባቸው። በእግዚአብሔር ሐሳብ ውስጥ የሚሄዱ ህዝባቸውን በመልካም የሚያስተዳድሩ፣ በጥሩ ሁኔታ የሚያስተዳድሩ መሆን አለባቸው። በሚያሳዝን ሁኔታ እኛ መሪ ወጥቶልን አያቅም። አንዳንዱ መሪ በብሔር ውስጥ ይገባና የራሱን ብሔር ያስቀድማል፣ ሌላውን ደግሞ ይጨቁናል። ሁሉንም በእኩል አይን የሚያይ መሪ አላገኘንም። ለስሳ ገሰባ ዘመናት በጣም በአስቸጋሪ ሁኔታ ሀገራችን ያለፈችው እንደ ኢያሱ የሆነ መሪ ስላጣች ነው። ህዝቡን በመልካም ሁኔታ የሚመራ እግዚአብሔር አምላክ ደገኛ መሪ ያስነሳልን፣ የሚያስብልን ማንም የማይቋቋመው እግዚአብሔርን የሚፈራ ቅዱሳንን የሚያከብር ደገኛ መሪ ይነሳልን፣ እግዚአብሔር ያስነሳልን። ታዲያ ኢያሱ ሸመገለ። ከሸመገለ በኋላ ህዝቡን ሲመለከት አንዳንዱ የአሞራውያንን የአሕዛብን ጣዖት ማምለክ ጀምሮ ነበረ። እስራኤላውያን እንደዚህ ናቸው። አንዳንድ ጊዜ ወደ እግዚአብሔር ይመለሱና ሁሉም ህዝቦች እግዚአብሔርን ያመልካሉ። የሆነ ጊዜ ደግሞ የጣዖቱ ሀሳባቸው ይነሳና ወደ ጣዖት ይመለሳሉ። ለምን መሰራቸው? እስራኤላውያን በግብፅ ምድር እየኖሩ አብዛኛውን የሚያውቁት የግብፅን ጣዖት ነው። ግብፅ ውስጥ በጣም ትልልቅ ጣዖት ነው የሚመለከው። እነ ሆረስ የሚባሉ የግብፅ ፈሮኖች በአጠቃላይ የአጋንንት ዘሮች ናቸው። እነዚህ የአጋንንት ዘሮች ራሳቸውን የሚያስመልኩ ራሳቸውን የሚያስመልኩ ጣዖት የሆኑ ህዝቡ ሁሉ እስራኤላውያን እዛ አራት መቶ ዓመት ሲገዙ ይሰግዱላቸው የነበሩ ናቸው። እነዚህ ፈሮናውያን ታዲያ፣ አሁን የምናከብረውን ወርሃ ጽጌ ብለን የምናስበውን ይህንን ወር እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን ከኢየሱስ ክርስቶስ ጋር ወደ ግብፅ ምድር ወርዶ ጌታችን ኢየሱስ ክርስቶስ ያንን የፈሮንን ጣዖት ያጠፋበት ጊዜ ነው። ወደ ምድረ ግብጽ ሄዶ አጋንንትን በዛ በግብፅ እስራኤላውያንን ቀጥቅጦ የገዛ አለምን የገዛ አጋንንትን ጣዖትን ነው የደመሰሰው ጌታችን ኢየሱስ ክርስቶስ። እስራኤላውያን በዛ ምድር ሲኖሩ የሚያውቁት እግዚአብሔርን ሳይሆን ጣዖትን ነው። ለምን ከአራት መቶ ዓመት በፊት የነበሩ አባቶቻቸው እግዚአብሔርን ያውቁ ነበር። ከዛ በኋላ በዛ በግብፅ ምድር ፈርዖን ሲገዛቸው ልጅ እየተወለደ የልጅ ልጅ እየተወለደ ፈርዖናውያንን እያመለኩ ጣዖትን መስለው ኖረዋል። ስለዚህ ሙሴ ተነስቶ ከግብፅ ምድር እስራኤላውያንን ይዟቸው ከወጣ በኋላ እግዚአብሔር የሚባል አምላክ አለ፣ የአባቶቻቸው አምላክ እግዚአብሔር ነው፣ እግዚአብሔርን አምልኩ ብሎ ሕግን እግዚአብሔር በሙሴ አማካኝነት ሰጥቶ በዛ ውስጥ ይሄዱ ነበር። ግን አንዳንዴ ይስቱ ነበር። ጣዖትን ያመልኩ ነበር። አንዳንድ ጊዜ እኮ ሰው ከለመደው ልማድ መውጣት በጣም ይከብደዋል። አንዳንዱ የሚያመልከው የሚያመልከው ጠቋርን ነው። ለምን ከልጅነቱ ጀምሮ የሚያውቀው የጣዖትን መንፈስ ነው። ጠቋርን ነው የሚያውቀው። ስለዚህ ጸልይ፣ ጸልይ፣ ስገጂ ስገድ እባክ ስትሏቸው ወላጆቻችሁን እምቢ ሚሏችሁ የሚያውቁት ያንን የጣዖት መንፈስ ነው። እንዲህ አይነት እንዲ አይነት ሰዎች አሉ። ከለመዱት አስተሳሰብ ከለመዱት ህይወት መውጣት የማይችሉ ሰዎች አሉ። እስራኤላውያን የአሞራውያንን ጣዖት ማምለክ ጀመሩ። ኢያሱ ተቆጣ። የእስራኤላውያንን ሽማግሌዎች አለቆቻቸውን ፈራጆቻቸውን፣ ሹማምንቶቻቸውን ጠራ መጀመሪያ መጀመራ። እነሱም በእግዚአብሔር ፊት ቆሙ። ኢያሱ እንደዚህ አላቸው። መጽሐፈ ኢያሱ ምዕራፍ 24 ከቁጥር 15 ላይ እንደዚህ ይላል፣ እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ እኔና ቤቴ ግን እግዚአብሔርን እናመልካለን ኢያሱ እንደዚህ አላቸው እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አላቸው በጣም የሚገርመው እግዚአብሔርን ማምለክ ክፉ መስሎ የሚታያቸው ሰዎች አሉ ክፉ ሰዎች ማለት ነው ክፉ ሰዎች እግዚአብሔርን ማምለክ አይፈልጉም። ክፉ ሰዎች ማምለክ የሚፈልጉት ዲያብሎስን ነው። ክፉዎች የሚፈልጉት በወንዝ መካከል ጣዖትን ማቆምና ማምለክ ነው። ክፉዎች ክፉውን መንፈስ ያመልካሉ። ክፉዎች እነሱ ክፉውን መንፈስ አምልከው ሌላውም ክፉ መንፈስ እንዲያመልክ ያደርጋሉ። እግዚአብሔርን ማምለክ ክፉ መስሎ የሚታያቸው ሰዎች አሉ። ለእግዚአብሔር መንበርከክ፣ ለእግዚአብሔር መስገድ ክፉ መስሎ የሚታየው ሰው አለ። ልክ ስትጸልዩ፣ ልክ ስትሰግዱ በክፉ ዓይን የሚያዩአችሁ ሰዎች አሉ። አንተን ብሎ ጸሎተኛ፣ አንቺም ብሎ ሃይማኖተኛ። ትናንትና ዘፋኛን ነበርሽ ጫት የምትቀም ዱርዬ አነበርክ ከመቼ ከመች ወዲ ነው የምትጸልየው ከመች ጀምሮን አንቺ አስቀዳሽ የሆንሽው አላቅሽም እንደሚሉ ሰዎች አሉ ልክ መስገድ ስትጀምሩ የአምልኮ ስግደት ለእግዚአብሔር ማቅረብ ስትጀምሩ ዛሬ ሰንበት ነው አይሰገድም ነገ ግዝት ነው አይሰገድም፣ ይላሉ እነዚህ ሰዎች። እግዚአብሔርን ማምለክ ክፉ መስሮ የሚታያቸው ሰዎች ናቸው። በቤተ ክርስቲያን ውስጥ ቁጭ ብለው ድግምት የሚደግሙ አጋንንት የሚስቡ አሉ። እነዚህ ሰዎች የእግዚአብሔርን ቤት ተጠግቷል፣ ግን እግዚአብሔርን አያመልኩም። እነሱ የሚያመልኩት እነሱ የሚከተሉት የአጋንንታዊ ስራ ነው። በቃ ክፋት ኗ የሚያውቁት ደግነት አይታያቸውም። ደግነት አይስማማቸውም። ውዳሴ ማርያም መጸለይ፣ ሴፈስላሴ መጸለይ፣ መዝሙረ ዳዊት መጸለይ፣ የአምልኮ ስግደት መስገድ ለእነሱ ፋራነት ነው። ለእነሱ ጥበብ አውደ ነገሥቱ መግለጥ፣ ኮከቡን መቁጠር፣ ሟሟረት፣ መተት መላክ፣ መስተፋቅር መስራት ይሄ ለእነሱ መልካም መስሮ ይታያቸዋል። አሁን በሀገራችን የጣዖት አምልኮ በደንብ ድጋፍ እየተደረገለት እየተመለከ ይገኛል። በቃ ክርስትና አያስፈልግም እግዚአብሔርን ማምለክ አያስፈልግም የሚሉ ነገሥታት፣ መሪዎች፣ አለቆች፣ ሹማምንት ተነስተዋል። ህዝቡን በጣዖት አምልኮ የሚወስዱ እግዚአብሔርን ማምለክ ክፉ መስሎ የሚታያቸው ሰዎች አሉ። እግዚአብሔርን የማያውቁ ለምን ክፉ ናቸዋ? ክፎች ሁልጊዜም አጋንንት ነው የሚያመልኩት። ኢያሱ ግን እንዲህ አለ። አባቶቻችሁ እንዲህ ያመልኩ ነበረ አላቸው። አባቶቻቸው በግብፅ ውስጥ የግብፅን አማልክት ያመልኩ ነበረ። አባቶቻችሁ እንደዛ ያመልኩ ነበር። እናንተም ደግሞ የአባቶቻችሁ ልጆች ናችሁ። እንደ አባቶቻችሁ ጣዖትን መከተል ትፈልጋላችሁ። እንደ አባቶቻችሁ መጓዝ ትፈልጋላችሁ። ጣዖት ነው የሚስማማችሁ። እናንተ ግን ማንን እንደምታመልኩ ዛሬ ምረጡ። አባቶቻችሁ የመረጡት ጣዖትን ነው አጋንንትን ነው። እናንተ ግን ማንን እንደምታመልኩ ዛሬ በእኔ ፊት፣ በእግዚአብሔር ፊት ምረጡ ብሎ ምርጫ ሰጣቸው። አሁን አንዳንድ ሰዎች የአባቶቻችን ጥበብ ነው እያሉ አውደ ንግሥቱን፣ ኮከብ መቁጠሩን እንደ ትልቅ ጀብዱ ይናገራሉ። እነዛ እኮ አባቶች የሚሏቸው ኮከብ እየቆጠሩ አውደ ነገስ እየደገሙ አጋንንትኖ የጠሩት አጋንንትኖ የተዋረሱት ሀገርን የረገሙት ትውልድን ያደቀቁት የነሱ ልጆች ዘንድሮም ተነስተው ያንን ትውልዱ እንዲቀበለው ፕሮሞት ያደርጋሉ፣ ወይንም ደግሞ ያስተዋውቃሉ። አባቶቻችን ዛራ ምልከው ነበር፣ ጠቋራ ምልከው ነበር አዳን ሞቴ አምልከው ነበር ወሰንጋላ አምልከው ነበር። ልዩ ልዩ የጨሌ መናፍስ የጣዖት መንፈስ አምልከው ነበር። እነሱ ግን ያንን ስላመለኩ አልተጠቀሙም። እነሱ ሞቱ፣ እኛም ደቀቅን፣ ትውልዱ ደቀቀ። ዛሬ ግን ማንን እንደምናመልክ በእግዚአብሔር ፊት መምረጥ አለብን፣ ወይን አባቶቻችንን መንፈስ የጣዖት የአጋንንት መንፈስ፣ ወይን እግዚአብሔርን። ሰው አንድ ምርጫ ነው ያለው፣ ወይ እግዚአብሔርን ወይ ጣዖትን ኢያሱ ይህ ምርጫን ያቀረበጋቸው ወይን እግዚአብሔርን ከእኔ ጋር አምልኩ፣ ወይንም ደግሞ እንደ አባቶቻችሁ ጣዖትን አምልኩ። ደጎች ቅዱሳን እግዚአብሔርን አምልከው ተቀድሰዋል። አንዳንዶች ክፎች ደግሞ በቤታቸው ጣዖትን አምልከው ባለማወቅም ይሁን እውቀት በማጣትም ይሁን አጋንንትን አምልከው ቤታቸው ፈርሷል። የብዙ ሰው ቤት የፈረሰው ብዙ ቤተሰብ የደቀቀው ለምንድነው ስንል፣ የጣዖት መንፈስ በቤት ውስጥ ስለተመለከ ነው። በቤት ውስጥ ዛር ስለተመለከ ነው። ቤታችንም ማየት እንችላለን። ወገኖቼ የቤተሰቦቻችንም ቤት ማየት እንችላለን። እየተመለከ እየተገበረለት የኖረው ጠቋር ነው። አዳን ሞቴ ነው። የዛር መንፈስ ነው። ቤታችን አብዛኛው የጣዖት መንፈስ ያለበት ነው። በቃ ስተዋል። የቀደሙ አባቶቻችን መንገዳቸውን ስተው ሀገሪቷ እዚህ መከራ በቅታለች። አሁንን ደግሞ ያለው ትውልድ ከዛ የባሰ ነው። የቀደሙ አባቶች ምን አመለኩ? ዛርን አመለኩ። የዘንድሮ ደግሞ ወጣቶች ሉሲፈርን እያመለኩ ነው። ሉሲፈር ይሄ የአዲሱን ዓለም ስርዓት ዘኒው ኤጅ ሞመንት እያሉ ወጣቱ በዛ ውስጥ እየጠፋ ነው። ይሄ የጣዖት አምልኮ ነው። በቤት ውስጥ የጀመረ አምልኮ ነው። የጣዖት አምልኮ ነው ወደ ሀገር የሚቀጥለው አያችሁ። ከጣዖት መንፈስ ተወለድንና ሕይወታችን ደቀቀ። የእያንዳንዳችን ሕይወት የደቀቀው በጣዖት መንፈስ ነው። ከወላጆቻችን በወረደ በተዋረደ የተዋረስነው ከወላጆቻችን መንፈስ ነው። ይሄ መንፈስ ደግሞ ቤት ውስጥ የተመለከ ነው። ይወላችሁ ከእናት ካባት ከወላጅ ኃጢአት በፍጹም አይተላለፍም። የውርስ ኃጢአት መቼ ነው የቆሞ? እመቤታችን ቅድስት ድንግል ማርያም ስትወለድ የአዳም የኃጢአት ውርስ እሷ ጋር ቆሟል። ጌታችን ኢየሱስ ክርስቶስ በአዲስ ኪዳን ይህንን አቋርጦታል። የማንም የወላጆቻችን ኃጢአት ወደ እኛ አይተላለፍም። ወደ ልጆች አይተላለፍም። ኃጢአት አይተላለፍም። የዛር መንፈስ ግን ይተላለፋል። ለምን? ኃጢአት አንድ ሰው ቢሰራ በምግባሩ ነው፣ ምግባሩ ደካማ ስለሆነ ነው። በገዛ ኃጢአቱ ደግሞ የሚጠየቀውም ራሱ ነው፣ ልጆቹ አይጠየቁም። ዛርን ማምለክ አጋንንትን ማምለክ ግን ክህደት ነው። ክህደት መንፈስ የሚመጣው ሰው እግዚአብሔርን ሲክድ ብቻ ነው። የክህደት መንፈስ ደግሞ ይተላለፋል። ይሄ አይቆምም መንፈስ ከልጅ ወደ ልጅ ይተላለፋል። የሚቆም አይደለም። አንዳንዱ ሰባተኛው ትውልድ ላይ ይቆማል ብሎ የሚያስብ ሰው አለ። በፍጹም አይቆምም። ልክ አሁን እንደዚህ የጸለይን እየሰገድን እየቀጠቀጥን ካልወጣልን በስተቀር እየተላለፈ ይመጣል። ወደ እግዚአብሔር ካልተመለስን በስተቀር እየተላለፈ ይመጣል። እኔ እናቴ አባቴ አምላክ ይሻረኛ ብሎ አንዳንዱ የሚያመልካለ የወላጁን ጣዖት ያ ግን ትክክል አይደለም። ይው አድቅቆናል፣ በሽተኛ አድርጎናል። ሀገራችን እንመልከት፣ ትልቅ ታሪክ ያላት አገር ከትልቅነት ወደ ትንሽነት ወረደች። ይሄ በጣዖት መንፈስ ነው። በሰሜኑ ብትሄዱ፣ በደቡቡ ብትሄዱ፣ በምስራቁ በምዕራቡ ብትሄዱ ያለው የጣዖት መንፈስ ነው። እግዚአብሔርን ማምለክ እየተቀነሰ ነው። ሰው በዘልማድ ነው ቤተክርስቲያን የሚመጣው። ትውልዱ እየጠፋ ይገኛል። እናንተ ምረጧ ናቸው እስራኤላውያን። እኔ ግን አለ ኢያሱ፣ እኔ ግን እኔና ቤቴ ግን እግዚአብሔርን እናመልካለን። እኔናማ እኔናማ፣ አያችሁ፣ እኛና ቤታችን እግዚአብሔርን ማምለክ አለብን። እኛ ብቻ አይደለንም፣ ቤታችን ራሱ እግዚአብሔርን ማምለክ አለበት። ቤት የተባለው ግድግዳው አይደለም። ቤት የተባለው ኮርኒሶ አይደለም። ቤት የተባለው ቤተሰቡ ነው። እናት፣ አባት፣ ወንድም፣ እህት፣ ልጆች፣ አጠቃላይ ቤተሰቡ እኔና ቤተሰቤ እግዚአብሔርን እናመልካለን ማለት ነው። እኔና ቤቴ እግዚአብሔር እናመልካለን ማለት እኔና ቤቴ እግዚአብሔር እናመልካለን። እኔና ቤቴ እግዚአብሔርን እናመልካለን ሲል፣ እኔና ቤተሰቤ እግዚአብሔርን እናመልካለን፣ እኔና ቤተሰቤ ለእግዚአብሔር እንጸለያለን፣ እኔና ቤተሰቤ ለእግዚአብሔር እንሰግዳለን፣ እኔና ቤተሰቤ የእግዚአብሔር ልጆች ነን ማለት ነው። አሁን ያለው አብዛኛው ቤተሰብ ውስጥ ግን ግማሹ ጣዖት ያመልካል። ግማሹ ደግሞ እግዚአብሔርን ያመልካል። ግማሹ ፓጋን ነው፣ ሃይማኖት የለውም። በቃ ቤተሰቡ የተለያየ ሃይማኖት አለ። ግማሹ መናፍቅ ነው፣ ተሳዳቢ ነው፣ ቅዱሳን የሚሳደብ ድንግል ማርያምን የሚሳደብ ነው። ግማሹ ደግሞ ምንም ውስጥ የለውበትም ብሎ ራሱን ችሎ የሚሄድ ነው። እነሱም ቤታቸውም እግዚአብሔርን እያመለኩ አደግም። እኔ እና ቤቴ ግን እግዚአብሔርን እናመልካለን ሲል እኔም አመልካለሁ እግዚአብሔርን ቤተሰቤም እግዚአብሔርን ያመልካል ማለቱ ነው ኢያሱ። እኛና ቤተሰቦቻችን እግዚአብሔርን እናመልክ። እስኪ ተመልከቱ የቀደሙ አባቶቻችንን እነ ሄኖክን፣ ነቢዩ ሄኖክን፣ እነ ኖሆን፣ እነ ሎጥን እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን፣ እነ ዮሴፍን፣ እነ ነቢያትን፣ እነ ሐዋርያትን፣ በዙሪያችን ያሉ ቅዱሳን እንመልከት። እነሱና ቤተሰቦቻቸው እግዚአብሔርን ያመልኩት፣ እነሱና ቤታቸው እግዚአብሔርን እያመለኩ የኖሩት፣ በእግዚአብሔር አምልኮት ውስጥ የኖሩት። በቤታችን ውስጥ እንደ ቤተሰብ እግዚአብሔርን እናመልክ ይገባል ወገኖቼ። የመጀመሪያው ነገር በቤታችን ውስጥ የጸሎት ቦታ እናዘጋጅ። የጸሎት ቦታ መንበከኪያ እግዚአብሔርን ማምለኪያ እግዚአብሔር ወይ ተመስገን እግዚአብሔር ወይ አመሰግናለሁ እግዚአብሔር ወይ አመልካለሁ ብለን እግዚአብሔርን የምናመልክበት የጸሎት ቦታ በቤታችን እናዘጋጅ። ሰብስበን አንድ ቦታ እናድርግ። አንዱ የቤታችንን ክፍል ወይንም ደግሞ አንዱ የቤታችንን ግድግዳ ለእግዚአብሔር አምልኮ እናዘጋጀው። ሁሉንም መንፈሳዊ እቃዎች እዛ ጋር አድርገን ከነቤተሰባችን እግዚአብሔርን ማመስገን እንጀምር። በቤታችን ውስጥ እግዚአብሔርን ማምለክ እንጀምር። እግዚአብሔርን ማምለክ ከቤት ይጀምራል። ከቤት የተጀመረ አምልኮ ነው ወደ ቤተ ክርስቲያን ስንመጣ የሚቀጥለው። ቤት ውስጥ ያልጀመርነውን አምልኮ ቤተ ክርስቲያን ልንቀጥረው አንችልም ክርስትና ከቤት ነው የሚጀምረው ከቤት የተጀመረ ክርስትና ነው ወደ ውጭ የሚወጣው ቤታችን ውስጥ እንደ ክርስቲያን መንበርከኪያ መስገጃ ቦታ ይኑረን ከነ ቤተሰባችን ጸሎትና ስግደት እንጀምር አዲስ አይደለም እኮ አንዳንድ ሰው መጸለይና መስገድ አዲስ የሚመስለው ሰው አለ ከየት የመጣ ስርዓት ነው ብሎ የሚያስብ ሰው አለ እንዴ! እግዚአብሔርን ማምለክ እኮ ስርዓት አይደለም፣ ግዴታ ነው። እግዚአብሔርን ማምለክ ቀኖና አይደለም፣ ቀኖና የተጻፈ ቀኖና አይደለም። እግዚአብሔርን ማምለክ ዶግማ ነው፣ ሃይማኖት ነው። እግዚአብሔር መመለክ አለበት። ለምን? እግዚአብሔር አምላክ ነው፣ ፈጣሪ ነው። እግዚአብሔርን አታምልክ የሚል ካለ እሱ የእግዚአብሔር ተቃዋሚ ዲያብሎስ ነው። አዲስ የመጣ ስርዓት አደገም በየቀኑ መንበከክ መስገድ ያምልኮ ስድስት ስትሰግድ የማያቅ ሰው ካገ ስለማያውቅ ነው እንጂ መንበከክ መጸለይ የክርስቲያን ግዴታው ነው። ቆይ እስኪ በቤቱ ሲጸልያል አይጸልየም እያለ ይፈልጋለ። የትም ቦታ ብንሆን እኮ እግዚአብሔርን ማምለክ አለብን። ቤታችን ብቻ አደገም የትም ቦታ ብንሆን በየትኛውም ስፍራ ብንሆን እግዚአብሔርን ማምለክ አለብን። አንዳንዱ አይ በቤት ውስጥ እኮ አይጸልየም ብሎ የሚያስባለ ይሄ ክርስትና ያልገባው ወንጌል ያልገባው ሰው ነው። ቤትሽ ውስጥ አትጸልይ የሚልሽ ካለ ከሱ ራቂ። ለዘላለም ለጊዜው አይደለም፣ ለዘላለም ራቂው። ቤት ውስጥ አትስገድ የሚል ካለ ለዘላለም ራቀው። እግዚአብሔርን አታምልኩ የሚል ካለ ከዛ ሰው መራቅ ነው ያለብን። እግዚአብሔር ይመለካል በቤት ውስጥ እስራኤላውያንን ኢያሱ እኔና ቤቴ ግን እግዚአብሔር እናመልካለን ሲላቸው እነሱም ደግሞ ምን ብለው መለሱለት? ሕዝቡም መልሰው እግዚአብሔርን ትተን ሌሎችን አማልክትን ማምለክ ከእኛ ይራቅ። ከዚህ በኋላ እኛም እግዚአብሔርን እናመልካለን። የአሞራውያን ጣዖት አያስፈልገንም። ከጠፋንበት መንገድ እንመለሳለን ንሳ እንገባለን እኛና ቤታችን እግዚአብሔር እናመልካለን ብለው ለኢያሱ ነገሩት። እንደ ህዝብ ነው የመለሱት። አሁን ኢትዮጵያ የምትድነው ኢትዮጵያ ሰላም የምትሆነው እንደ ህዝብ እግዚአብሔርን ማምለክ ሲጀመር ነው። እንደ ሕዝብ ማለት የእግዚአብሔር ሕዝብ የሚባለው በሙሉ ክርስቲያን ማለት ነው። ከጣዖት መንፈስ ከድግምት ከመተት አስተሳሰብ፣ አካሄድ ወጥቶ እግዚአብሔርን በንጽህና የሚያመልክ ከሆነ ነው። እግዚአብሔር ኢትዮጵያ የሚታረቃት አንዳንዱ ዝም ብሎ በተስፋ ይጠብቃል። ኢትዮጵያ ትንሣኤዋ ነገ ይመጣ ተነጎዳ ይመጣ ብሎም የሚያስባለ እንዴ፣ እየጨፈርን ዛሬ እያመለክን መተታሞች ሆነን እንዴት ኢትዮጵያ ነጻ ትወጣለች? እንዴት ኢትዮጵያ ሰላማ ይመለሳል? መተት እኮ ነው ሰላም ያጠፋው። የሁላችሁ መተት በአንድ አገር ላይ ሲበዛ ያቺ ሀገር ሰላሟ ይጠፋል። መተት በኢትዮጵያ ምድር እያለ አውደ ነገሥት እያለ እንዴት ሰላም ትሆናለች ሀገራችን? እንዴት ሰላም እናገኛለን? የሚያወግዝ የለ አውደ ነገሥቱን የሚያወግዝ የለ። በቃ አብዛኛው መተተኛ መተት የባህል ሕክምና እያሉ መተት በየመንደሩ፣ መተት በየከተማው፣ መተት መሬት ይቆፈራል ይቀበራል የሰው ግብስ ይቆረጠር ይደገማል ክርስትና ስም ይወሰዳል ይደገማል ፎቶ ይወሰዳል ይደገማል በሚበላው በሚጠጣው ይደገማል ህዝቡን ሁሉ በመተት ጨረሱት በመተት ሁሉም እንዴት ሰላም እንሆን እሺ እንዴት እንግባ እንዴት እንውጣ ከማንጋ እንኑር ሰላም ጠፋኩ ጦርነት ደማፋሰስ እኮ ያለው መተቱ ስለበዛ ነው ከዛራ ምልኮቱ በላይ መተቱ በዝቷል እንደ ጥበብ እየታየ ነው እንደ እውቀት እየታየ ነው እንደ አዋቂነት እየታየ ነው። መተት ድግምት እንደ ታላቅነት እየታየ ነው። እንደ አይነቱን ኮተት፣ እንደ አይነቱን አስተሳሰብ እግዚአብሔር ይደምስስልን። መተትን ከሀገራችን ይደምስስልን፣ ከህዝባችን ይደምስስልን። ከታሰረችበት የመተት አሰራጉ እግዚአብሔር ነፃ ያውጣችሁ። ታላቁ እያሱ እንዳለ እኛና ቤታችን ግን እግዚአብሔር እናመልካለን። እኔና ጉባኤ ግን እግዚአብሔርን እናመልካለን። ያስተማረን የመከረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን። ውስብሐት ለእግዚአብሔር።